ወንዶች በቃን ለማለት ይፈጥናሉ፣ ሁሌም ግን ተመልሰው ይመጣሉ። ሴቶች ያስባሉ፣ አብዝተው ያስባሉ፣ ያለቅሳሉ፣ ይቅር ይላሉ፣ መቆየት ከሚገባቸው በላይ ይቆያሉ። ቆርጠው ከሄዱ አይመለሱም። ለምን ወንድ ልጅ በቃይ ብሎ ሲሄድ ብዙ ጊዜ በድንገት ነው፣ ስሜታዊ ሆኖ ነው ክብሬ ተነካ፣ ተደፈርኩ ወይም ተናደድኩ በሚል መነሻ ለመሄድ ሲወስን ቀድሞ የሚታየው ከእሷ የተሻለ ሞልቶ ምን አንገበገበኝ የሚል ነው። ነገሮች እንዳሰቡት አልጋ በአልጋ አለመሆኑን የሚያየው በቃኝ ብሎ ከወጣ በኋላ ነው። ያኔ ገፍቶ የሄደው ምቾት፣ ታማኝነት፣ እንክብካቤ ልመናና ልምምጥ ማንም የማይታገሳቸውን ጸባዮችን የታገሰችውን ሴት ይናፍቃል። ይሄኔ አይኑን በጨዋጥቦ ከሌሊቱ ስምንት ሰዓት ላይ እንዴት ነሽ ጠፋሽ? ብሎ መልእክት ይልክልሻል። በምሳሌ ኔው አየለ ምርጥ የሴት ጓደኛ ነበረችው። አየለች ትባላለች። የተከራየበት ቤት ድረስ ቤቱን አጽድታለት ልብሱን አጥባ ምግብ ሰርታ የወደፊት ዓላማህ ምንድን ነው? ስትለው ቤቲንግ በልቼ ሀብታም ሲላት አንጀቷ እያረረ ይቅና ብላ ታግሳ እየኖረች ያለች የሆነ ቀን በሐሳብ አለመግባባት ይመጣል። አየለ ቱግ ይላል። ሁለተኛ ቤቴ እንዳደርሽ ብሎ ክብረ ቢስ በሆነ መልኩ ሰድቦ የቤቱን ቁልፍ ቀምቶ ያባራታል። ከሁለትና ሦስት ወር በኋላ አብረውት ሲዘሉ ስለከረሙት ሴቶች ማሰብና ማስተዋል ይጀምራል። የከበቡት ሴቶች እሱ ጋር ለመምጣት ኮንትራት ታክሲ ቤታቸው ድረስ እንዲላክላቸው የሚጠብቁ ሲመጡ ቅንጡ ሆቴል ወስዶ እንዲጋብዛቸው የሚፈልጉ ፍላጎታቸው በየምሽት ክለቡ እየዞሩ መጨፈርና መዝናናት ብቻ መሆኑንና ከሱ ጋር የሚቆዩት የተሻለ ብር ያለው እስኪመጣ መሆኑን ይረዳል። ይህን አየለች ጋር ስልኩን አንስቶ ይደውላል። ስልኩ አይሰራም። አየለች ሲም ቀይራ ራሷን ከነበረችበት የፍቅር ግንኙነት ለማራቅ ትግል ውስጥ ናት። አሁን ሄዳለች ላትመለስ። ሴቶች ዝም ብለው ብድግ ብለው ከመሬት ተነስተው አይሄዱም። መጀመሪያ በስሜት መራቅ ይጀምራሉ። በዝምታም ውስጥ ስሜት አልባ መሆንን ያስቀድማሉ። በጊዜ ሂደት መጨቃጨቅ መወትወት፣ ነገሮችን ማስታወስ፣ ቅሬታን ማንሳት እንዲሁን እንዲያደርግ ማለትን ያቆማሉ። ዝምታ ያበዛሉ። ነገሮች ተሰምቷቸው ሳይሆን በአእምሯቸው የመውጫ በሩ ግማሽ ላይ ደርሰው ነው። በሩን አልፈው የወጡ ጊዜ በሕሊናቸው በአእምሯቸው፣ በልባቸውና በነፍሳቸው ካንተ ርቀው ከሄዱ ሳምንታት፣ ምናልባትም ወራት ሆኗቸዋል። ያለፉትን አምስት ዓመታት አንድም ቀን ተግብረኸው የማታውቀውን ቃልህን ተስፋ እየጠበቀች ውሸቶችን ሁሉ ይቅር እያለች ግማሽ እውነቶችን እየተቀበለች ጢባጢቤ ስትጫወትባት ችላ ኖራለች። ካንተም ብሶ በቃኝ እያልክ የርቅ ስትመለስ ምንም እንዳልተፈጠረ ስትቀበልህ ቆይታለች። ያልገባህ ነገር በየቀኑ እየሸራረፍካት እንደነበረ ነው። የሆነ ቀን መከራከር ተቆማለች። እንደ ዘበት ትተዋለች። ሁሉ ነገሯን ጠቅልላ ከሕይወትህ ውልቅ ትላለች። ልብህ አብጦ የራሷ ጉዳይ ለምናኝ ትመለሳለች ብለህ ታልፈዋለህ። ጊዜው ሲነጉድ ግራ ትጋባለህ። እንደምንም ደፈር ብለህ ትደውላለህ። ስልኳን ቀይራለች። ላትመለስ ሄዳለች። ሴት ትታገሳለች። ሴት ብዙ ትችላለች። ሲበቃት ግን ድምፅ አታሰማ፣ ድራማ አትሰራ፣ በዝምታ ውልቅ ነው። መመለስ አይደለም ወደ ኋላ ዞራ አታይም። የትም አትድም። ጨዋታ ላይ ከሆንክ እንደምናደርግ አንድ ቀን ትሄዳለች። ደግሞም አትመለስም። ስትሄድ ደግሞ የምትዝረከረቅ፣ የማይመቻት፣ የምትጎሳቆል ከመሰለህ እንደምናመሸ ሰላሟን ይዛ ክብሯን ጠብቃ የፀጉር አሰራሯ ሁሉ ይህንን ከንቱ ሲጀመር ምን ስሆን አፈቀርኩት የሚል መልእክት እንዲሰጥህ አድርጋ ነው። ብቻ ነገሩ ውስብስብ ነው። ባሻ ዘብሔረ ጠቅላይ ግምጃ ቤት እንዳዘጋጀው በለጠ ሸቴ ዘሃገረ ኢትዮጵያ እንዳቀረበው